አብረን መተናል ማለት ነው እና ሰላም ባርኩ ይተበቻችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ ድን ያከበራችሁ የሀሰበ ቤተሰቦች እንዴት ናችሁ ሰላም ናችሁ ሳይ አልহামዱሊላህ እኛ ሰላም ነን ኢድ ሙባረክ በያለፍ ተቀበላላሁ ኢናሚን ሆሳል ወልአማል እንኳን ያደረሳችሁ ይያልኩላችሁ ነው እና ኢድ እንዴት እያሳለፋችሁ ነው? ብቼ ማለት ነው። ከኛ ጋር አልሐምዱላ አልሐምዱላ ከኛ ጋር ያው ዘና እያን እያሳለፍን ነው ማለት ነው። አልሐምዱላ ሁለት ነን። ያው ከቤተሰብን ተለይተን ቢሆን አልሐምዱላ በስደት ላይ ምንም አልመሰለንም። በቃ ራሳችን ያኔ በእርግጥ ኢድ ሲደርስ መዘክታ ትን ስሜት ይሰማታል። ቅርብ ቅርብ ይላል ከቤተሰብ ሀገር ላይ እና በራሳችን ራሳችን ለማስደሰት እኛ ደግሞ አልሐምዱሊላ ሁለት ስለሆንን አይደብረንም። በቃ እናሳልፋለን ፏ ብለን ባለን ነገር ማለት ነው አልሐምዱሊላ እና ውዶቼ እናንተም ያላችሁበት መልካም ኢድ ይሁንላችሁ፣ የማረታ ኢድ ይሁንላችሁ እንላለን። አዎ፣ እና አብሽሩ ያው ራሳችሁን ለማዝናናት የተኛ ለመሆን ያው ባይመችው፣ ያው ራሳችን ማለት ኢድ ለእኛ የተከበረ ነው እና ለዘና ብለን ለማሳለፍ አለብን እላችኋለሁ ውዶቼ። በኢድ የምናጋጥምሽ አውቃል ማለቴ የሚያስቅ ነገር ወይስ የሚያሳዝን ነገር፣ እንደው እስካሁን ካሳለፍሻቸው ኢዶች የሚመጡ በኢድ ያጋጠመኝ ነገር ምናስብ እና እኔ ሌላ ቦታ ነው የምኖረው ማለት ነው። ማለት ሌላ ማለት ሀገር ውጭ ነው ሀገር ውስጥ ነው ማለት ከቤተሰቦች ራቀኝ ማለት ነው የምኖረው እና ያኔ በምን ያኔ ከባለቤቴ ጋር ሌላ ቦታ ነው የሚኖረው። የስራ ቦታ ሌላ ነው ቦታ ነው እና እዛ ነው የምንኖረው እና ያጋጥም ነገር ስጋ ይሸጣል ማለት ነው። ከዛ የኢድ ስጋ ልንገዛ ከጎረቤቶች ጋር ሄድን እና እኔ የግመል ስጋ ይበላል ማለት ነው እና የከብት ነው ምን ምናምን ብዬ ስጠይቀው ሰውየው ስጋ ልንገዛ ሂደን፣ የከብት ነው አለኝ እና ገዝቼ ሄድኩ ማለት ነው። በእውነት ግን በጣም ተጠራጠርኩና፣ ግን አንዳንድ ሰው ወላሂ ቀሪባላቸው ወላሂ የከብት ነው አለኝ ማለት ነው ማለት መበላት እኮ ይበላል ማለት እኔ አልወድማ እኔ ስለማልወድ ነው እንጂ ፍቅርስ ስጋማ ይበላል። ግን እኔ በልቼ ስለማላውቅ የመጀመሪያ ጊዜ ስለሆነ እና አልወድም ወደኛ ካል ብዙ ጊዜ ያኔ የተለመደ አይደለም እና ከዛ ጊዜ ይጂ ምናምን እየሰራሁ እና ያው እዛው ኖርስ ስለሆነ የአከራያችን ሴትዮ ባለቤት ማለት ነው አንቺ ቢቢ የከብት ስጋ ነው ብለሽ ነው እኔ ከብት ማለት ነው ስጋ ስጋ ማለት እና፣ ትልቅ ዲስት ስጭኝ አልኳት ማለት ነው ጓደኛ ምናምን ስለሚመጣ ወሰድኩኝና ጓድኜ እና ባለፈ ስጋ ሰርቼበት አለ፣ ይሄ ምን ስጋ ሰርቼ ታሹ ስፈትክ ስፈትክ ስፈትክ ስፈት በቃ ሳጥ ሳጥ ፈትክ ያልቀጠፈሽ ከዛ እየሰራሁኝ ለምን እየሰራሁን ምናምን ሴትዮ መጠኝ ማለት ነው። ከዛ ወጣችና ስቲያናን ደዚ ሲጨምር ምናምን ማጣት እኮ ሲጨምር መጣች እና ስለምታውቀው በሳቅ ሄደች። ከዛ እኔ አልገባኝም፣ ግን እ ሆነሽ ነው አልኳት። ውጭ ላይ በረንዳ ላይ ነበር ሁላችንም በረንዳ ላይ እንደዚያ በክሰል ነው የምንሰራው። ከዛ መጣች እያወራችን ና ሆነሽ ነው አልኳት፣ በሳቅ ሄደች። ሆነሽ ነው አልኳት፣ ምንም አለች ምንድን ነው በቃ የሆነ ተናደርኩ። ምን ማለት ነው? አሁን ላይ ማለት ነው። ከዛ ሳራ ምናምን በቃ ጨማምሬ ልክ እንደጨረስኩኝ ብላ ችግር የለው ግን ነበር መናገር አዎ ሰው ስላለ በልተሽ አታቂ ወደኛ ጋር የግመር ስጋ የተለመደ ያለው አቁም ከዛ ይበላል። አዎ፣ አሪፍ ነው፣ በጣም ቆንጆ ነው። ግን ያን እኛ ስለማናቀው እነሱ ለማየት ብቻ ነው እንደዚህ ግመሎችም ነገሮች ምናምን እያል እንደሚበላ ራሱ እኔ አረብ ሀገር መጥቼ ምናምን ነው ያወቅሁት፣ ግመል እንደሚበላ። እስኪ ያኔ ብዙ ነገር ታውቂያለሽ መቼም ስዴት ላይ አላቅም ነበር። ከዛ በቃ ተናድጋ እና ጎረቤቶችን ምናምን በቃ ለእሷ አትንግሪው ያሉ መጥፎ መሆኑን ስለ በቃ ስለማ። መጥፎ አይደለም ግመል ስጋ ቆንጆ ነው ግን በቃ አይበላ ይበላ እንዴ አትንገሪው፣ እሱ ማለት ነው። ሳቅሽ አልመጣሽም? ስንበላ ማለት ነው ማለት አይወድ እንደውይ እኮ በጣም ፈራሁ። ውስጥ ምናምን የሆነ ነገር በቃ እሱ ሲበላ ምናምን አይበላ እንደው ምናምን ተጨናነቀ። ውስጥ ገባሽ ግን ታይው እሱ ይብላ አትንገርም ምናምን ጓደኞቹ በኋላ መጡ። ጓደኞቹ ባሉ ከዛ እኔ ሳልበላ በቃ

ምንም ችግር የለውም። ምናምን አለኝ እና በኢዱ ቀን ስጋ ሳልበላ ሽሮ በልተሽ ሽሮ በላ ስጋ ሳልበላ ማለት ነው ያው እና አንቺስ ምን ገጥሞሽ እና እንደዚህ ስጋ በኢዱ ሳልበላ ሳርች አልበጣሁም ማለት ነው። እና እንደዚህ ነው ላችኋለሁ። ቤተሰቦች ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱ የኔ ወዶች። እና በኢዱ ቀን ገጠመኝ ያለው ካለ ኮሜንት ላይ አስቀምጡልኝ ማለት ነው። እና መልካም ኢድ ይሁንላችሁ። አመሰግናለሁ። በቀጣይ እስከምንገናኝ